ሰላም ጤና ይስጥልን፣ እንዴት አላቸው የመልሕቅ ቤተሰቦች፣ ዛሬ ደግሞ ማህበራዊ ሚዲያና ትዳር የሚለውን ሀሳብ ይዤ እመጥቻለሁ። እስከ መጨረሻው ደስ ተከታተሉ፣ በጣም የሚገርም ነገር ታገኙበታላችሁ ብዬ ተስፋ አደርጋለሁ። እናንተ በዚህ ጉዳይስ ሀሳብ አስተያየት ካላችሁ፣ ማህበራዊ ሚዲያ ምን በጎ ነገር ወደ ህይወትሽ ይዞ መጣ? ምን ክፉ ነገር ደግሞ ይዞብሽ መጣ? ምን ጥሩ ነገር ይዞልክ መጣ? ምን መጥፎ ነገር ደግሞ ይዞብክ መጣ? ባለትዳሮች ካላችሁ ደግሞ ኮመንት ጻፉልኝ። ማህበራዊ ሚዲያ፣ ሶሻል ሚዲያ ምን ጥሩ ነገር ይዞላችሁ መጣ ለትዳራችሁ? በዓለማችን በጣም ብዙ ሚሊዮን ሰዎችን ትላንትና ተረጋግተው ከመኖር ወደ መፋታት ላለፉት 50 ዓመታት፣ 40 ዓመታት፣ 30 ዓመታት፣ 20 ዓመታት ኢትዮጵያ ውስጥ ደግሞ ሁሉም ሰው የሶሻል ሚዲያ ተጠቃሚ መሆን ከጀመረበት ከአምስት ዓመት በጣም በሚገርም ሁኔታ የብዙ ሰው ህይወት ተበጥብጧል። በጣም የብዙ ሰዎች ህይወት በዛው መጠን ደግሞ ብዙ ሰዎችም ደግሞ በሌላ ጎን ነገሮችን ማየት ችለዋል። ብዙ ጎን ሰዎች ተምረውበታል። ብዙ ሰዎች ደግሞ ህይወታቸውን ራሳቸውን ቤታቸውን አጥተውበታል። እንግዲህ እናንተ በአካባቢያችሁ በቤታቸው ያለው ነገር ሀሳብ አስተያየቶቻችሁን ኮመንት ላይ ጻፉ። ትዳራችሁ ላይ ምን ተጽዕኖ ፈጠረ? አንድ ሴት ልጅ ቤቷ ክትት ብላ ስትኖር የምታውቀው ባለቤቷ ነው። ባልም የሚያውቀው እሷን ብቻ ነው። እሷ ከሱ ውጭ አታውቅም፣ እሱ ከእሷ ውጭ አያውቅም። ምናልባት ማህበራዊ ህይወት ላይ ወጣ ስትል፣ ለቅሶ ላይ ወጣ ስትል፣ ሰርግ ላይ ወጣ ስትል፣ ልደት ላይ የምታየው የምትሰማው ነገር አለ። በዛው መጠን ባልም ደግሞ ትላንትና ምናልባት ማህበራዊ ነገር ላይ ካልሰማ ምንም የሚሰማው ነገር የለም። አይምሮ ምን የሚመርዝ ነገር ያናል የለ ምናልባት ቲቪ ነው ያለው። ቲቪዎችም የሚሰሩት ነገር በጣም ሴሪየስ ነበር። ለትውልድ የሚጠቅም ነገር ነበር። አሁንም በጣም ይቅርታ ለትውልድ የሚጠቅም ነገር ነው የሚሰራው። በጣም የሚያሳፍረኝና በጣም ውስጤን የሚጎዳኝ ነገር ምን እንደሆነ ታውቃላችሁ? ሰው ቁም ነገር ስለማይወድ ተብሎ ሚዲያዎች እንዳለ ሁሉም ተሰብስበው ፌዝ ላይ ሆኗል። በቃ ሰው ቁም ነገር አይወድም ከማለት የተነሳ በቃ ወደ ፌዘኞች ተመትቷል። ፌዘኞች በቃ ፌዝ ይወዳሉ። ሰው ሳቅ ይወዳል፣ ፌዝ ይወዳል ተብሎ በሚሊዮን የሚቆጠር ኢንቨስት አድርገው የሚሰሩት ፌዝ ነው የሚሰሩት፣ ቀልድ ነው የሚሰሩት ትውልድ የሚያንስ ሳይሆን የሚገደል ነው። እኔ የእውነት በጣም ነው የሚያ እኔ የዛሬ ስንት ዓመት አንድ ወዳጅ ጸግሽ ሰው ቁም ነገር የሚወድ አይደለም የሆነ አትራክቲቭ የሆነ ነገር ንግግር እኮ እጅ እጅ ነው የሚለው አይነው አቃለው እጅ እጅ እንደሚል አቃል ግን መድኃኒት ነው ይገባል። መድኃኒት አይጣፍጥም። ከገባ በኋላ ግን ልክ እንደ ኮሶ ነው። ኮሶ ሲገባ ይመራል፣ ከዛ ውስጥ ደግሞ ስራ ይሰራል። እኔ የማውራው መድኃኒት ነው። ትውልድ ያንጻል፣ ልጆችን፣ ቤተሰብን፣ ወንድን፣ ሴትን ያንጻል። ምናልባት እንደ ልብ ላይ ይመች ይችላል፣ ነገር ግን የሰው አይምሮ ይለውጣል። ከዛ የተነሳ በታሪክ አንድ ቪውን ቢኖረኝ እግዚአብሔር ነው ምስክሬ። በታሪክ በታሪክ አልኩት ደነገጠ። ብዙ ሚሊዮን ብር ነው የከሰርኩት። ብዙ ነገር ነው ገደል የገባው። ግን ይገርማችኋል። በጣም እግዚአብሔር የተመሰገነ ይሁን ለካ ዓለማችን ላይ ፌዝ የሚወድ ሚሊየን ትውልድ እንዳለ ሁሉ ቁም ነገር የሚወድ ሚሊየን ትውልድ አለ። ዲፕሎማቶች፣ ባለስልጣን፣ ባለሀብት፣ ሙስሊም፣ ክርስቲያን፣ ካቶሊክ ጆባ የትኛው ሃይማኖት ያለ ሰው መንገድ ላይ የሚነግረኝ ነገር እንደው ቴንክዩ፣ እግዚአብሔር ያክብር እና እኔ በ55 ዓመት የለወጠኝ ያ ቪዲዮ የሰማሁት ቪዲዮ ነው በቀበርታ ይሄ በጣም ነው ይገረመኝ። የእውነት የእውነት ዩቲዩባችን የሚሰራውን ብር ብታዩ ትደነግጣችሁ። በጣም የወረደ በጣም ትንሽ የሚባል ብር። ለምን ብለህ ብትል እንደነገርኩ ነው እንደ ፌዝ ቪው ላይ ኖረው ይችላል። ነገር ግን ሰው ይለውጣል። አንድ ሺህ ሰው ቢያዩም አንድ ሺሁን ሰው አይምሮ ስሜቱ ምናምን ይ በዚህ ደግሞ እኔ ደስተኛ ነኝ ግማሹን ከእግዚአብሔር ስለማገኝ ምናልባት ሚዲያ ላይ ያላችሁ ሰዎች ቴሌቪዥንም ላይ ሬዲዮም ላይ ያላችሁ ሰዎች ይሄ ቪው መቀነሱን አትመልከት። መቶ ሰውም ቢያየው አንድ ሺህ ሰውም ቢያዩ ያ አንድ ሺህ ሰው ስሜቱን ትለውጣል፣ አይምሮን ትለውጣል፣ ባህሪውን፣ አመለካከቱን፣ እይታው፣ እያንዳንዱ ነገሩን ትለውጣል። የምታድናት አንድ ምስኪን ሴት ትኖራል፣ የምታድነው አንድ ወንድ ይኖራል። ሶሻል ሚዲያ ላይ የምትሰሩ ሰዎች፣ ፌዝ ከሆነ እመነኝ አንተ የምትታወቀው በፌዝ ነው። ምንም የምታድነው ሰው ልታሰግ ትችላል፣ ግን ህይወት አታድን እና ማህበራዊ ሚዲያ ከመጣ በኋላ ሁለት አይነት ነገሮች ይተላለፋሉ። አንድ በዚህ በኩል ጥሩ የሆኑ አንድ በዚህ በኩል ደግሞ ገዳ የሆኑ መጥፎ ነገር፣ በጣም መጥፎ የሰውን አይምሮ፣ የሰውን ስሜት የሚገሉ ነገሮች በዚህ በኩል ይተላለፋሉ። ግን አትራክቲቭ ናቸው፣ ይስባሉ። የሚያስቅ ነገር ስላላቸው ስለ ትዳር እንኳን የሚሰሩ ድራማዎች የባል ካራክተር የሌለው የሴት ካራክተር የሌላት ይህንን እንግዲህ ብር ቢከፈልህም ራሱ ልትሰራው አይገባም። በነፃ አይደለም ብር ተከፍለው ራሱ የወንድ ልጅ ካራክተር ሉዝ አድርገ ድራማ መስራት እኔ በጣም ነው። እንደምታዩት እኔ መተቸት አልወድም፣ በጣም ሲበዝ። ለዛ ነው ስለማንም የማላወራው እኔ ብዙ የሚተች ነገር ስላለኝ እና ትልቅ ሚዲያ ላይ በጣም አይምሮን የሚሰር ስሜትን በቃ ብቻ የባልነትን ለዛ የሚያሳጣ ሚስትነትን ባዶ የሚያደርግ ነገር እየተሰራ እንዴት ነው ባለቤቴ የምትገዛ ላይ ለምን ተጽዕኖላ? ኢንቫይሮንሜንታል አፌክት ይባላል። አካባቢያዊ ሶሻል ሚዲያዊ ተጽዕኖ ይባላል። ያ የምታየው ፊልም የምታየው ድራማ ሶሻል ሚዲያ ላይ የምታየው ነገር የባለቤቴን አይምሮ ይመርዛል፣ የሚስትህን አይምሮ ይመርዛል፣ የልጅህን አይምሮ ይመርዛል። ልጅ ልጅ ሆና እንዳታድግ ያደርጋታል። እኔ በ13 ዓመታቸው እማዬ ምክርሽ ሰለች የሚሄሉ ልጆች አቃል። በ13 ዓመቷ እማዬ አትምከርኝ ባክሽ፣ ምክርሽ ሰለች በ14 አመቱ አባትዮ ሊመክረው ሲል አባት አትምከረኝ፣ በእናትህ ምክርህ ሰለችኝ። ወንድምዮ ሊመክረው ሲል ወንድምዮ አትምከረኝ፣ በቃ አንተ ምክርህ ሰልችቶኛል። ዚህ ስማች የሚያነጽ የሚገ በጣም ሁልጊዜ ጀጅ ማድረግ በጣም ይሰለች ነገር ነው። ነገር ግን ልጆች ለመምከር ራሱ ምክር የማይቀበሉ ልጆች እየፈጠረ ነው። ልጆች ሶሻል ሚዲያ ላይ የሚያዩት የሚገላቸው ነው። ሶሻል ሚዲያው ይዞልን የመጣው ጥሩ ነገር እውቀት ብዙ ነገር እንዳለ ሆኖ እዚህ ቁጭ ብለ አሜሪካን ሀገር ኦንላይን ትምህርት መከታተል ትችላለ። በጣም ትልቅ ነገሮች ሰርች አድርገ ማወቅ ትችላለን። የእውቀት ዘመን ነው። እምነታችንን ግን እየገደለው በዛው መጠን ደግሞ ማንነታችንን፣ ባህላችንን ብዙ ነገራችንን እየገደልን ሴት ልጅ ሴት ሆና እንዳትኖር እያደረጋት ነው። ወንድ ልጅ ወንድ ሆኖ ቤት እንዳይቀመጥ እያደረገው ነው። ጊዜያችንን ደግሞ እየገደልን ጊዜ እንግዲህ ሀብት ነው። የሚተኛበትን የሚያነብበትን፣ የሚጸልይበትን ስፖርት የሚሰራበትን ጊዜ የሚያጠፋው ምኑ ላይ? ሶሻል ሚዲያው የሚጠቅመው ነገር ላይ አይደለም፣ የማይጠቅመው ነገር ላይ። መቼም ይሄን ስነግራችሁ ከእናንተ በላይ እናንተን የሚያቅ የለም። ከአንተ በላይ አንተን፣ ከአንቺ በላይ አንቺን የሚያቅ ሰው የለም። ሶሻል ሚዲያ ከመጣ በኋላ ያንቺ ላይ እኔ ላይ ምን ያህል ተጽዕኖ እንደፈጠረ ነግራችሁ ከሚችለው በላይ። ከዛ ውጭስ አንተ አርፈ ቁጭ ብለ ሚስትህን ልጆችህን ፍቅረኛህን ይዘ ይሄ ትክክል ነው ብለ እያስተማርክ አንዱ ሚዲያ ላይ ይመጣና እንደ ሴት ልጅ ማቅበጥ አለብን፣ ለምትፈልገውን ነገር ካላደረገላት ዱባይ ካልወሰዳት ዳይመንድ ካልገዛላት ምኑን ወንድ ነው ይልሃል። እኔ ታፍራል። ከዛ በኋላ ምን ብለ ትናገራል? የፈለገ ጀግና ሴት ብትሆን ያ ነገር አይረብሻት፣ ይረብሻታል። ምን አለ ባለቤቴ ለእኔም ዳይመንድ ቢገዛ ትላለች። ራሷን ኮምፔርታር። ዳይሬክት አይደለም በነገር ኢንዳይሬክት ይሄ ብዙ ሚሊዮን ሰው ያው አስመሳይ ስለሆነ፣ ሚስታ ትነግረ ፍቅረኛ ትነግረ ኢንዳይሬክት። ግን ዳይመንዱን ብትገዛላት ትጠላለች ወይ አጠላ? አንተም ሚሊዮነር ባል ብትሆን ደሳ ሳይላት ይላታል፣ ይላታል። ምን መሰላችሁ? አሁን እኛ ከላይ ሌላነን፣ ውስጥ ሌላነን። በጣም የሚያውቁ ሰዎች ይሄ የሆነ ነገርህንም የሆነ ነገርህንም ያውቃ። አንዳንዶቹ ስለማያውቁት ነው። የትኛውም ወንድ ሚስቱ ሞዴል ብትሆን ደሳ ይለው ይለዋል፣ ሚዲያ ላይ ወጥቶ ሚስቱን ካላንቀባራት እንዲህ ካላረጋት ምኑን ወንድ ነው ብሎ ይላል። ሚስትየው አትናገርም፣ አ እውነቱን እኮ ነው ትላለች። ከዛስ አይታወቃትም ባህሪዋ እየተለወጠ እየተለወጠ አዳዲስ ንግግሮች እያመጣች ይሄን ግዛ እያለች እየጠገበ ግን የማይረካ ብዙ ነገር አድርገህላታል እኮ ጠግባለች ነገር ግን አትረካም። የጠገበ ግን የማይረካም ተመስገን ብላ ቴንኪው ብላ እንደመኖር በሶሻል ሚዲያ የምታየው ነገር ስላል መኪናውን ስትገዛ፣ ዳይመንድ ዳይመንዱን ስትገዛ፣ ልብስ ልብስ ስትገዛ፣ ሽቶ ሽቶውን ስትገዛ፣ ሰዓት ሰዓቱን ስትገዛ፣ ቀለበት ቀለበቱን ስትገዛ፣ መቆሚያ የለውም። ይሄ ማህበራዊ ሚዲያ የሚያመጣ ነው። አንተ አይምሮ ላይ አንተ ስሜት ላይ አንተ ባህሪ ላይ በትዳር ረጅም ዓመት ለመቆየት ሚስጥሩ ምንድን ነው? ባለቤቴን ወደዋለሁ ግን የሞቀ ቤቴ ሊበተን ነው። ዋጋ የከፈልኩበትን ትዳሬን እንዳላጣው ምን ላድርግ? ለማንም ማልናገረው ረጅም ጊዜ ውስጥ የቆየ የታፈነ ነገር አለ የቴጄ ሊሳንፍ ስለምትሉ እኛ ጋር አንድ መፍትሄ አለ። መልህቅ በመልህቅም በፍቅርና በትዳር ህይወት ላይ የመማከር አገልግሎትን ማግኘት ትችላላችሁ። በ0977 40 50 ላይ ደውሉልን። ከዛ በተረፈ አንተ ሶስት ዓመት አራት ዓመት ቀጥ አድርገህ የያዝካትን ልታገባት ወር የደረስካትን፣ አስረኛ ዓመትን በትዳር ልታከብር የደረስከ፣ እንዴ ምን ችግር አለው? ካልሆነ እኮ መቆም ይችላል ይልሃል። በምን በማህበራዊ ሚዲያ። እንዴት ወደፊት ትሄዳለህ? እኔና ማሬ እኮ ሀያ ዓመት አብረን ኖረን ተለያየን እና ቴዝ ኖርማል ልጆቻችንን እያሳደግን ነው ይላል። እኔ እኔ አደራችሁን በሄዳችሁበት ቦታ ሼር እንድታደረጉ ልፈልገው የትኛው ሚዲያ ነውር ነው የፈቱ ሰዎችን ሚዲያ ላይ አውጥተ በታሪክ በታሪክ ኢንተርቪው በታሪክ ሲበዛ የማህበረሰቡን እንትን ያበላሻላ። እንዴ መፍታት እኮ ኖርማል ነው ይላል እኮ። እንዴ አንተን አይተው እኮ የጸኑ ሰዎች አሉ። ሚዲያ ላይ የሚታወቁ ትዳራቸውን የፈቱ ሰዎች እነሱም አይተው እኮ ታምኖ የኖሩ ባልና ሚስቶች እኛ ፈተናል ሲል እኮ እኔስ ታዲያ ነገ ምንድን ይላል? ተስፋ ይቆርጣል። እኔ ምናልባት ሚዲያዎች ካላችሁ የፈቱ ባልና ሚስቶችን እንደው በተቻላችሁ መጠን አክብሯቸው፣ ተንከባከቧቸው፣ ፍቅር ስጧቸው። እኔም ባገዝኳቸው በስውር ባገዝኳቸው ብዬ እንደው ሶሻል ሚዲያ ማናጀር የባካቸው ስልካቸውን ፈልግልኝ ያልኩት አለ። ነገር ግን ሚዲያ ላይ ወጥቶ በቃ እኔና እሷ መግባባት አልቻልም፣ በቃ ተፋታል። ከዛ ልጆች እያሳደግ ምን ይማራል አንድ ምስኪን ወንድ ሰፈር ውስጥ አንድ ምስኪን ሴት ምን ትማራለች? እዛ ኦኬ ለካ እኔም ነገፈታለሁ ለካ እነሱን የመሰለ ሰው ትዳር ካልተሳካለችው እኔ ምንድነኝ ትላለች እኔ ምንድነኝ ይላል። እንዶ በእናታችሁ እንደ አደራ አደራ ስለ እግዚአብሔር ጭምር ነው የምለምናችሁ። የብዙ ሚሊዮን ቤት ያለው በቋፍ ነው። እንዶ አትናገሩ። ግድ የላቸው ከተፋታችሁ እንኳንም ተፋታክ። በቃ ከአቅም በላይ ከሆነ ተፋታ ሽፍን አድርገህ ያዙ። እኔ አሁን ለአግባ ልጅ ኖረኝ አይኖረኝ ሚዲያ ላይ ሰው ያቀል አያቅም። ነገም ቢሆን የራሴ ምንም ነገር ልክ ሲኖር እግዚአብሔር ቢረዳኝ ማሳወቅ አልፈልም። በቃ በተቻለ መጠን ሰወር ብል በቃ ለግድ መኪናክ ከመጣው አለበት፣ ቤት ከመጣው ካልበት፣ ሚስተ ከመጣው ካልበት፣ ልጆች ከመጣው ካልበት። ዋይ ምን ስለሆነ ዞር በለ ኑር። አንታ አለ እግዚአብሔር አለ ሚስታ አለ በቃ ልጆች ሰወር በለ ኑር። አይን ጥሩ አይደለም ይባላል፣ እኛ ሀገር ዝም ብሎ አባቶቻችን የሚናገሩት ዝም ብሎ አይን ጥሩ። አለው አለው አትበል። እኔ እንደው ዛሬ ስለ ራሴ በጣም ብዙ አወራው፣ ይቀርታ አልጎልኝና በየቦታው ትልቅ የሚባል ኢትዮጵያ ውስጥ ያሉ ሚዲያዎች ሲጋብዙ አንዳንድ ቦታ ላይ ነው እንግዲህ በዚህ ደረጃ አውቄ ነው ይሄ ሁሉ ሚዲያ እንትን የሚያደርገኝ ነው። ሆን ብዬ ነው ራሴ ረገብ ማድረግ። ሆን ብዬ በቃ ለምን ምንድን ነው በዛ ደረጃ መነጋገር ያሆ እውነት ጠቃሚ ረሳለኝ በዛ ደረጃ ለትውልድ የሚጠቅም ስራ ስርች አላልሰራው ይቀረኛል ብዬ ስለማስ፣ ስለዚህ ዛሬ ይሄንን በላው፣ ዛሬ ይሄንን ጠጣው፣ ዛሬ አስተማሪ ከሆነ አድርጉት። ከዛ ውጪ ግን በተቻለ መጠን ሚስትህን፣ ልጆችን ሰወረ ለማድረግ ሞክር። እኛ ሀገር አይን ጥሩ አይደለም የሚባለው ከመሬት ተነስቶ እንዳይመስልን። ሰው ከተማረ ከስራህም ይማር ከህይወትም ይማር በህይወትም አታስተምር። ከሆነ ምንም ነገር ቢቀርብሽ ይሻላል። ስለዚህ እንዶ በተቻላችሁ መጠን ሶሻል ሚዲያ ለትዳር በሆነ በኩል ጠላት ነው። ሃያ አራት ሰዓት ስልኩ ላይ ቁጭ ያለ ወንዳል ሚስቱን አያወራ ልጆቹን አያወራ። ልጆቹ ሌላ ሪዮት አለም ውስጥ ናቸው ያሉት። ሚስት በዚህ በኩል ባል በዚህ በኩል አያወሩም፣ አይግባቡም። ልጆች እየተበላሹ ነው። እሱ ሶሻል ሚዲያ ላይ ያለው፣ እሷ ሶሻል ሚዲያ ላይ ያለው፣ ልጆች ሶሻል ሚዲያ ላይ ነው። ዋት ኢዝ ኔክስ፣ ቀጣዩ ምንድን ነው? ምን ሀብል ሊያደርግ ይችላል? ምን አይነት ቤት ነው የሚኖር? ምን አይነት ልጅ ነው የሚኖር? እግዚአብሔርስ ይህን ቤተሰብ የሰጠክ እንደዚህ ነው? አንተ መሪን እንደ መሪ ራስን ስታስብ ሚስት፣ ልጆችን ፕሮቴክት የማድረግ ኃላፊነት ያለው አንተ ጋር ነው። ታዲያ የተበላሸ ትውልድ ነው ለሀገር የምሰጠው ለቤተክርስቲያን የምሰጠው ለሃይማኖት የምሰጠው፣ ለባህል ለማህበረሰቡ፣ ለሀገር የምሰጠው። ስለዚህ እንደው አንዳንድ ጊዜ የባካችሁን ኃላፊነት እንደሚሰማው ሰው እንሆን እና ሶሻል ሚዲያን ባህል አንሳ አድርጉት። አዲስ ነው አለም ገና አንተ የምትፈልገው ምግብ እየፈበረከች ነው አይፎን ፕሮማክስ መጥተዋል አደለ አሁን ሳምሰንግ ጋላክሲ እየፈበረከች ነው አንተን አይምሮ የሚያስደምም ነገር እየፈበረከች ነው ልብስስ የሚያስደነግጠ ነገር እየፈበረከች ነው ስለዚህ ሶሻል ሚዲያ ፍቅራችሁን ምናችሁን ምናችሁን ቢቻላችሁ ደበቅ አድርጉ በጣም ጎበዝ ባልና ሚስቶች ከሆናችሁ የእውነት ፖስት አንተና ሚስት ልጆችን ፖስት ነገር ግን ደበቅ አድርግ ሌላውን ፓርት የበላኸውን የጠጣኸውን የገነባኸውን የሄድከውን የመጣሁን በታሪክ ሁሉ ነገር አላፊ ነው። በነገራችን ላይ ይሄ አሁን እኛ እንዲህ የምንጋጋበት ምናምን ነገር ጥለን ነው የምንሄደው ሰውንንና የሆነ ቀን በቃ የሆነ ቦታ ህይወት የሆነ ቦታ ትቆማለች። ስትቆም አንተና እግዚአብሔር ነው ፍጥጥ የምትሉት እና አንዳንድ ጊዜ ኃላፊነት ይሰማን እግዚአብሔርን እንደሚያቅሰው በእስልምናው ፈጣሪን እንደሚያቅሰው ትንሽ ኃላፊነት ይሰማን በተለይ ይሄ ትውልድ ሴንሴቲቭ ነው። በቃ ለመጥፋት ጫፍ ላይ ያለ እና በተቻለ መጠን ትንሽ ብንጠነቀ ከኛ በኋላ የሚያገቡ አሉ። አግብተው የሚወልዱ አሉ። እናንትና ፈቶ የለድ እያለ እየፈታ እየፈታ የሴትን ህይወት አበላሽቶ የወንድን ህይወት አበላሽታ የልጆችን ህይወት አበላሽቶ አሁን ቁጥሩ እየጨመረ ነው። ያለ አባት የሚያድጉ ልጆች፣ ያለ እናት የሚያድጉ ልጆች። አንዴ እኮ ሰው ይሳሳታል በማወቅም ባለማወቅም ሁለት ሶስት አራት እድሜ ልክ ስህተት። የብዙ ሚሊዮን ሰዎች ህይወት እየተበላሸ ያለው በሶሻል ሚዲያ ነው እና በመጠን አድርጉት በመጠን ቤታችሁም ከቴሌቪዥን ፕሮግራም የምትከታተሉት አስተማሪ ካልሆነ ይቅርብ። በጣም አስተማሪ በጣም መካሪ ካልሆነ ይቅርባቸው ያ የቴሌቪዥን ፕሮግራም። ሶሻል ሚዲያም ስትከታተሉ በነገራችን ላይ እኔን ስሙኝ አይደለም እኔ ብዙ ጊዜ ከስተመሮቼን ካዳመጣቸው የእኔን ቪዲዮ እራሱ ኔጌቲቭ ነገር ስላለው አትስሙ ነው የእነሱ ቤት ይስተካከል እንጂ ምንም ችግር የለም። እኔ ምንም ቪው ባይኖረኝ ዘግቼ ቦታ ምንም ችግር የለም እና በተቻላችሁ መጠን ሚዲያ ስትከታተሉ የሚጠቅማችሁንና የሚጠቅማ የሚገራርሙ ሰዎች አሉ። በጣም እኔ ራሴ ሪኮመንድ ማድረጋቸው የዩትብ ቻናሎች አሉ በጣም የሚገራርም ስራ ቢሰሩ ጎበዝ ጎበዝ። እኔ ቢ ሌላ ጊዜ እንደው ለአይምሯችሁ ለሰውነታችሁ በጣም የመሆኑ ዶክተር ምረት ደበበን ፕሮግራምን ጨምሮ ሌሎችን ሪኮመንድ አረጋቸኋል። በጣም የሚገራርሙ ፕሮግራሞች አሉ። በጣም ጎበዝ ጎበዝ ልጆች አሉ ሶሻል ሚዲያ ላይ የትውልዱን አይምሮ እየቀየሩ አሉ። እነሱ ነገ እኔም በምችሉ አቅም ሪኮመንድ አረጋቸኋል እኛም ብቻ ስሙ አይደለም። እኛም ብቻ ያለ እነሱ ሰማ አንችልም። እኛን የሆነ ሰው ይሰማናል። እኛ መስማት ደግሞ የማይፈልግ ሰው አለ። ሚዲያ ላይ በጣም ትልቅ ፕሮግራም ያላቸው ሰዎች እነሱን ብትተከታተሉ በጤናችሁም፣ በሰውነታችሁም፣ በአይምሯችሁም በገንዘባችሁም ታተርፋለሁ። ልጆቻችሁንም ታተርፋለሁ። ልጅ አስተዳደግ ላይ በጣም እየሰሩ ያሉ፣ አስተሳሰብ ላይ በጣም እየሰሩ ያሉ፣ አመለካከት ላይ በጣም እየሰሩ ቢዝነስ ላይ በጣም እየሰሩ ያሉ፣ ባልና ሚስት መካከል ላይ በጣም ብዙ እየደከሙ ያሉ ሰዎች አለ። እነሱን ሚዲያ ብትከታተሉ ታተርፋለሁ። መንፈሳዊ ሕይወት ላይ ትክክለኛ እየኖሩ እያኖሩ ያሉ። ስለዚህ በተቻላችሁ መጠን ማህበራዊ ሚዲያን አትጠቀሙ ሳይሆን ሶሻል ሚዲያ አትጠቀሙ ሳይሆን በመጠን ፍቅራችሁን በሚያሳድግ ሰርች ስታደረጉ፣ ባልና ሚስቶች ፍቅራቸው እንዲጨምር ምን ማድረግ አለባቸው? እሱ ሰርች አድርገ የምታገኝበት ከሆነ ደስ ይላል። ሚስቴ እንዴት ላስደስታት፣ ባለቤቴ እንዴት ላስደስተ፣ ልጆቼ እንዴት ላሳድግ፣ ደስ ይላል። ቤትህን፣ ሚስትህን፣ ልጆችህን፣ ቤትሽን፣ ልጆችሽን፣ ባለቤትሽን ትዳርሽን የሚገል ከሆነ ግን ዛሬው ነው የሚቀርብሽ። ጥሩ ነው እና ሶሻል ሚዲያን በመጠን ተጠቀሙ ለማለት እወዳለሁ። በጣም አመሰግናለሁ። እናንተም ሚዲያ ላይ ያላችሁ ሰዎችም ኃላፊነት ይሰማችሁ። እኛን እንደ ትልቅ ሰዎች እኔ ምንም ኤክስፔሪያንስ የሌላቸውን ሰዎች እየሰሙ እንደ ሴት ልጅ እንደዚህ ናት ብለው ቁጭ ያሉ ሰዎች ወንድ ልጅ እንዲህ ነው ብለው ቁጭ ያሉዋል። ሁሉም ወንድ ባለጌ፣ ሁሉም ሴት ባለጌ ብለው ቁጭ ያሉ ሰዎች አሉ ሚዲያ ላይ አንዱ በሚናገረው አንዷ በምትናገረው ብናስታውል ጥሩ ነው ለማለት እወዳለሁ። ብዙ ትማሩበት አላችሁ ብዬ ተስፋ አድርጋለሁ። በጣም አመሰግናለሁ። ለዚህ ዩቲብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። እናንተም ሶሻል ሚዲያ ላይ እንደዚህ እንደዚህ ነገር አይቻለሁ ብትሉ ካላችሁ ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። ከተለያያቸው አደራቸው ሚዲያ ላይ አትወጡ። ሚዲያ ላይ ላላችሁም ሰዎች ኢንተርቪው አታድርጉ። ምክንያቱም ያንን ፍቺ በቃ እንደሚቻል መለያየት እንደሚቻል ጥሩ እንደሆነ እንደ ማስተጋባት ነው እና ይሄን ነገር ትንሽ ለሌሎችም ሼር አድርጉ ለማለት እወዳለሁ። ከአቅማችሁ በላይ የሆነ ሰላም ያጣችሁበት ነገር ካለ ሰባ ሰባ አርባ አምሳ ላይ ደውሎ አመሰግናለሁ።